አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስትልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ ሦስት መረጃዎችን በተከታታይ ወደ እናንተ የምናደርስና የምናስደምጥ ይሆናል። ከዚህም ጋር ተያይዞ በመጀመሪያው መረጃችን ለመንግስት ሰራተኞች የሚከፈል የደሞዝ ጭማሪን በተመለከተ እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሰጥተዋል። ሙሉ ዝርዝሩን ይዘናል። በሌላ በኩል የኢፌዴሪ ሕዝብ ተወካዮች ምክር ቤት ሦስት ዋና ዋና ጉዳዮችን በተመለከተ በተለይም ደግሞ ከንብረት ታክስ ረቂቅ አዋጅ ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። በዝርዝር እናደርሳለን። ሌላውና እጅግ በጣም አስደሳች በተለይ ሀገር ወዳድ ለሆኑ ኢትዮጵያኖች ሁሉ የአፍሪካ ሀገራትን ማለትም ኢትዮጵያን ጨምሮ ከቀረጥ ነፃ ተጠቃሚ መደረግ የሚያስችል አዲስ አሰራር መዘርጋቱን የያዘ ሪፖርት ይፋ ሆኗል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም መንግስት ከራሱ ካዝና ለጤናው ዘርፍ ከፍተኛ በጀት እንዲመድብ ያስገደደበትን መረጃ አካተን ወደ እናንተ ቀርበናል። አሁን ወደ ዝርዝር መረጃው እንለፍ። እስከ መጨረሻው ድረስ አብራቸውን ቆዩ። በቅድሚያም ለመንግሥት ሠራተኞች የሚከፈል የደሞዝ ጭማሪን በተመለከተ በትላንትና ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር በተወያዩበት ወቅት የደመወዝ ጥያቄ ህጋዊ ነው፣ አጣጥመን ለመሄድ እንሞክራለን ማለታቸው ተገልጿል። ለመምህራን ትልቅ ክብር እንዳላቸው የገለጹት ጠቅላይ ሚኒስትሩ እኔ በህይወት ያለው መኪናዎችን ነድተው ሃይስኩል በር ላይ አቁመው ሲያስተምሩ ከማየት በላይ ደስታ የለኝም ሲሉም ተናግረዋል። ሰዎች በፖለቲካው መንደር በፌስቡክ እንዲሁም በፓርላማ ነገሮችን አዛብተው ቢመጡም የሚጠቅም ነገር የለም፣ መምህራን ጋር ግን ነገር ከተበላሸ የሀገር ጉዳት ነውም ብለዋል። በመሆኑም የመምህራን ሂሳብ የፖሊሲ ግብዓት ጭምር በመሆኑ እያንዳንዱ የሚነሱ ጉዳዮችን በጥንቃቄ እንደሚያዩትም ተናግረዋል። አሁን የሚደረገው ውይይትም የይስሙላ ሳይሆን ከልብ የመነጨና ጥቅም የሚገባበት ሁኔታ ነው ማለታቸው እንደሚያምኑ ነው የገለጹት። ደመወዝ ቢጨመር ቤት ቢኖር የሰው ልጅ ፍላጎት ገደብ የለው ያሉት ጠቅላይ ሚኒስትሩ፣ ነገር ግን ለማደግና ለመሻሻል መጓጓት ተገቢ ስለሆነ ሁለቱን አጣጥሙ መሄድ እንደሚገባ የደመወዝ ጭማሪም ቢሆን በጊዜ ሂደት የሚፈታ ጉዳይ ነው፣ በቅርቡም እንደሚሆን አልጠራጠረም ማለታቸው ነው የተገለጸው። ይህ በእንዲህ እንዳለ የኢፌድሪ ሕዝብ ተወካዮች ምክር ቤት በሦስት ዋና ዋና ጉዳዮች ላይ በተለይ ከንብረት ታክስ ረቂቅ አዋጅ ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። የኢፌዴሪ የህዝብ ተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅን አስመልክቶ የአስረጅ ውይይት ለማካሄድ ሰኔ 9 ቀን 2017 ጠዋት ሁለት ሰዓት ተኩል ጀምሮ በምክር ቤቱ መሰብሰቢያ አዳራሽ ለመወያየት ፕሮግራም መያዙን ገልጿል። በተጨማሪም የመንግስት ውጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ ሎተሪ አገልግሎት በፍቃድ ለሚሰሩ ሌሎች አካላት የድል ሎተሪ እንዲጫወቱ የሚደነግገውን የፍቃድ አሰጣጥና ገቢ አሰባሰብ ኢኮኖሚያዊ ቅልጥፍና ውጤታማ መሆኑን በተመለከተ በ2015ና በ2016 በጀት ዓመት የክዋኔ ኦዲት ሪፖርት ላይ ውይይት ለማካሄድ ሰኞ ሰኔ 9 ቀን 2017 ከቀኑ 7 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም መያዙን ለመናኸሪያ ኤፍኤም 99.1 በላከው መረጃ መላክቷል። እንዲሁም የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ቅርስ ባለስልጣን የተንቀሳቃሽ ቅርስ ምዝገባ ጥበቃና እንክብካቤ የስራ አፈጻጸም ኢኮኖሚያዊ ቀልጣፋና ውጤታማነትን በተመለከተ የ2014 ና 2015 በጀት ዓመት የክዋኔ ኦዲት ሪፖርት ላይ ውይይት ለማካሄድ ሰኞ ሰኔ 9 ቀን 2017 ከጠዋቱ 2 ሰዓት ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም መያዙን በዛሬው ዕለት ማስታወቁን ተመልክተናል። ሌላውና እጅግ በጣም አስደሳች በተለይ ሀገር ወዳድ ለሆኑ ኢትዮጵያኖች በሙሉ በዛሬው ዕለትም ኢትዮጵያን ጨምሮ የአፍሪካ ሀገራት ከቀረጥ ነጻ ተጠቃሚ ስለመደረጋቸው የሚያትት ሪፖርት ይፋ ሆነዋል። ቤጂንግ ከኢስዋቲኒ በስተቀር በሁሉም የአፍሪካ ሀገራት የሚገኙ ምርቶች ላይ ታሪፍ ለማንሳትና ከሀገሪቱ መካከለኛ ገቢ ካላቸው ሀገራት የፍጆታ ቁሳቁሶች ከቀረጥ ነፃ በዜሮ ታሪፍ እንድታቀርብ ገለጸች። በማዕከላዊ ቻይና ሁዋን ግዛት ዋና ከተማ ቻንግሻ ቻይናና አፍሪካ በጋራ ወደ ዘመናዊነት በሚል መሪ ቃል 4700 የሚጠጉ የቻይና የአፍሪካ ኩባንያዎች እንዲሁም ከ30 ሺህ በላይ ተሳታፊዎች በተገኙበት አራተኛው የቻይና አፍሪካ የኢኮኖሚና የንግድ ትብብር መድረክ ተካሂደዋል። የቻይና አፍሪካ የኢኮኖሚና ንግድ ትብብር ብሉቡክ የልማት ሪፖርት 225 እንደ ኢንዱስትሪ፣ ግብርና፣ ቴሌኮሙኒኬሽን፣ ዲጂታል ኢኮኖሚ፣ አዲስ መሰረተ ልማት፣ አረንጓዴ ኢነርጂና የፋይናንሽያል አገልግሎት ባለ ዘርፎች ትብብር መስፋፋቱን ያለው ትብብር እየጨመረ መምጣቱ በቻይናና በአፍሪካ መካከል ያለው የግብርና ንግድ ከጥሬ ዕቃ ኤክስፖርት ወደ ተቀነባበረ ዕቃዎች እየተሸጋገረ መሆኑን የገለጹ ሲሆን እነዚህ እድገቶች በአፍሪካ ለኢንዱስትሪላይዜሽን መክፋት በቻይና ኢኮኖሚ ማሻሻያ በቤልት እንዲሁም በሌሎች ቀጣዮች የኢኮኖሚ ንግድ መስፋፋት ምክር ቤት ከፍተኛ የሆነ ተጽዕኖ ይፈጥራልም ተብለዋል። አክለውም በአፍሪካ ያላደጉ ሀገራት ወደ ቻይና ለመላክ የበለጠ ምቹ ሁኔታን ትሰጣለች የተባለ ሲሆን ይህ ዕድል ደግሞ ለመላው አፍሪካውያን እጅግ በጣም አስደሳችና ደስ የሚል መረጃ ነው። በመጨረሻ መንግስት ከራሱ ካዝና ለጤናው ዘርፍ ከፍተኛ በጀት እንዲመድብ ያስገደደበት መረጃን አካተን ወደ እናንተ ይዘንላችሁ ቀርበናል። በባለፈው ጥር ወር ወደ ሥልጣን የመጡት ዶናልድ ትራምፕ ከወሰዷቸው አበይት ውሳኔዎች መካከል የዩኤስኤ አይዲን ሥራ መዝጋት ነው። በዚህም በርካታ ሀገራት ያገኙ የነበረውን ድጋፍ እንዲቋረጥም ሆኗል። ከዚህ ጋር ተያይዞ የ2018 በጀት ለፓርላማ ያቀረበው መንግስት ለጤናው ዘርፍ ከራሱ ካዝና የመደበኛ በጀት እንዲጨምር አስገድዶታል። የገንዘብ ሚኒስትሩ በበጀት ንግግራቸው ወቅት ይህንን አረጋግጧል። ስም ባይጠሩም አንዳንድ አገራት ድጋፍ በመቋረጣቸው መንግሥት ለጤናው ዘርፍ በተለይ ለመድኃኒት ግዥ ከራሱ ከፍተኛ በጀት ለመያዝ ተገድዷልም ብለዋል። በእርግጥ አገራቱ ድጋፉን መልሰው እንዲጀምሩ እየገለጽን ነው ሲሉም አክለው፣ ለ2018 በጀት ዓመት መንግስት ለጤናው ዘርፍ በካፒታል ወጪ ከራሱ ቋት 32 ቢሊዮን ብር መድቧል። በተጨማሪም በእርዳታ 16 ቢሊዮን እንደሚገኝ ነው የተገለጸው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ